ጋይ ሰዎች እንዴት ናቸው? ደህና ናቸው ወይ? ውድና የተከበራችሁ የመሲ ስደተኛዋ ዩቲዩብ ተከታታዮች ሰላም ናችሁ ወይ? እዛ ጋር የምታዩት የኛ ከብቶች ናቸው። ሀገሬ ኢትዮጵያ፣ ከረጅም ዓመታት በኋላ 10 ዓመት ነው በስደቴ ቆየሁት። አካባቢውን ላሳያችሁ፣ በነገራችንን እርሻ ቦታችንን ላሳያችሁ። ያውላችሁ፣ ይሄ ሁሉ ሳሳያችሁ ደግሞ የኛ ነው አይደለም እያልኩኝ አይደለም በቃ ያለው የአካባቢውን አየሩ በጣም ነው ደስ የሚለው፣ ንጹህ ነው። እንደገና ደግሞ እንዴት ነው፣ እግዚአብሔርን ነው እምላቸው አንዳንድ ጊዜ እግዚአብሔርን አመሰግናለሁ። ታውቃላችሁ፣ ለምን አትለው? በየትኛውም አይነት የብር መጠን መግዛት የማትችሉትን ንጹህ አየር፣ ለዛም ያልተቀመመ ያልተበከለ፣ በቃ ከእግዚአብሔር የሚመጣ አብዛኛው አረብ ሀገር ታውቃላችሁ፣ መቼስ በውጭ ሀገር የምንኖርን አንድ ኢሲ ላሉ ማቀዝቀዣ እንደገና ብርድ ሲሆን ደግሞ መሞቂያ ሙቅ ሲሆን ደግሞ ምንድነው ማቀዝቀዣ እያሉ በቃ ሶ ይሄንን አየር እግዚአብሔርን በምንም አይነት የመጠን ብር ማይገኝ ንጹህ አየር እነዚህ መተንፈስ ያችሁ እዛ ጋ ያለው ተራራ በጣም ነው የሚያምረው። በይዘው አቅርቤ ላሳያችሁ። ኢትስ አሜዚንግ። በእውነት በጣም ነው የሚያምረው። ስሙ ምንድን ነው መሰላችሁ? ባቦ ጋያ ተራራ ይባላል። ባቦ ጋያ የተራራውን ትርጉም ከፈለጋችሁ በሌላ ቀን እንመለስበታለን ማለት ነው። ሰው ሉክትስ ጋይስ፣ በእውነት በጣም ነው የሚያምረው። እዛ ጋ ያሉ ከብቶቻችን ናቸው፣ ወንድሞቼ ናቸው። ያ በጣም ነው የሚያምረው እዛ ከቤተ ክርስቲያን አለ፣ በጣም በሚገርማችሁ ሁኔታ ቆይ አቅርቤ ላሳያችሁ። ይሄ ቤተ ክርስቲያን ነው። በነገራችን ላይ ይሄ የምታዩት ቤተ ክርስቲያን ነው፣ በጣም እሩቅ ያለውን ነው ዞም እያረግኩ እያሳያችሁ ያለውት። በነገራችን ላይ ጋይዞች፣ ሶ ያ እና በጣም ነው የሚያምረው። እግዚአብሔርም በጣም ነው የሚያምረው። በጣም ማለት ነው ከምነግራችሁ በላይ ወድችዋለው። ሶ እያየን አብረን እንሄዳለን። ወዳችሁ የማከብራችሁ የመሲ ስደተኛ ዋይቲው ተከታታዮች እንግዲህ እዩ፣ እዩ፣ እዩ፣ እዩ፣ እዩ አካባቢውን። የፀሐይዋ ደግሞ እንትን አታምርም የሁላችሁ እሳጋ ሳይ አያቸው በጣም ነው የሚያምረው እና አያችሁ፣ ዙራው እንዳለ ተራራ ነው። እንዴት ደስ ኦ በነገራችን ላይ ይህ ባቡሩን መድኃኔዓለምን ባቡሩን አያችሁ፣ ጋይስ ጋይስ፣ ባቡሩን ዩት ባቡሩን እዩት፣ ርዝመቱን አያችሁት፣ ከሳ ጀምሮ እዚህ ድረስ ርዝመቱ ማለት ነው። ባቡሩን ይውት፣ ርዝመቱ ከሳ ጫፍ ጀምሮ ዝም ብሎ እይዩት፣ ብቻ አያልቅም፣ ይውት፣ ብቻ አያልቅም። ጌታ ምስክሬን ይውት፣ አያልቅም ነው የምላችሁ። ከሳ ጀምሮ አያልቅም፣ አያልቅም። እና የኛ ቤት ከዚህ ባቡር ወረድ ብሎ ነው፣ አሳያችኋለሁ ቪዲዮ እየቀረስኩኝ እሄዳለሁ። እና በጣም ነው የሚያምሮ። በነገራችን ላይ ወደ ኮትቻ ወደ እርሻ ቦታ መጥቼ ነው። ቤታችን ትንሽ ራቅ ይላል፣ አብረን እንሄዳለን ጋይስ። መንገዱን እያሳየዋችሁ፣ አጋጣሚ ቪዲዮ እየቀረስኩኝ እያለ ባቡር መጣ። ወንድሜ ደግሞ ወንድሜ ደግሞ ገረሽ አሳያችሁ አሳያችሁ፣ በብሩን እያለኝ፣ ያ በብሩን አሳያችሁ አንተ ነፍስዬ፣ ጠብቀኝ፣ ፈራለሁ። ወንድሜ ላሳያችሁ፣ ጠብቀኝ የምለውን ወንድሜ ቆሞ ጠበቀኝ። ያው ቆሞ ጠበቀኝ። ይኸውላችሁ ቆሞ እየጠበቀኝ ነው። ጠብቀኝ፣ ጌታን ነፍስዬ ጠብቀኝ ሩቅ ነው ያለው። በነገራችን ላይ ሩቅ ቦታ ነው ያለው። ጠብቀኝ እያልኩት ነው ጮኩባችሁ በጣም ይቅርታ ጋይስ፣ ሩቅ ስላለ ዙም አርጌ ነው ያሳየዋችሁና፣ ሩቅ አልከ እኔ እኔ ደግሞ መንገዱን አላውቀውም። በነገራችን ላይ አሁን እኔ ወደ ቤትሽ ብቻ ሽርጊ ብባል አላውቀውም። እግዚአብሔርን ብዙ ነገር ጠፍቶብኛል እንኳን የእርሻ ማሳ ሄጅ ወደ ቤት ለመመለስ ነው ማለት ነው። ታወልጀ ያደኩበት ሰፈር ራሱ ጠፍቶብኛል። በጣም ብዙ ነገር ተቀይሯል። ምክንያቱም አስር አመት ማለት በጣም የአንድ ልጅ እድሜ ነው ማለት ነው ሶ ያ ከዛ አንፃር ረጅም አመት ስለቆየውኝ ማለት ነው ጋይስ አላቀውም ማለት ነው። ለዛ ነው ጠብቀኝ ብዬ በየምጮባቹ በጣም ይቅርታ። ተራራ ይታያችኋል። በጣም ነው የሚያምረው። ያ ይሄ ስሙ ጤፍ ይባላል። ማኛ ጤፍ ይሄ ነው ህይወታችን ትላላችሁ። ያያችሁ? ማኛ ማኛ ጤፍ። እዚያ ጊዚ ጋ ደግሞ ሰውዬ እዛ ጋ መድኃኒት እየነፋ ነው እኮ፣ ያሳያችኋል። ዙም አድርጌ ዙም አድርጌ ሰውዬውን ላሳያችኋል። መድኃኒት እየነፋ ነው። ያያችሁ? ያያችሁ? ቆይ ዞር ይበል ዞር ይበል ዞር ይበል ቆይ፣ መድኃኒት እየነፋ ነው። አይቲንክ የአረም እንደገና ደግሞ የጀርም መግደያ ይሆናል እንግዲህ አላውቅም። እዛ ጋር ጀሪካን ተሸክሟል። ይታያቸዋል አይደለ? ይሄኛው ሰውዬ ማለት ነው ዙም እያረኩ ነው። በነገራችን ላይ እያሳያችሁ ያለው ትሩቅ ነው ያለው ያ እና መድኃኒት የሚረጨው ይመስለኛል። አይ ቲንክ ይሄ መሬቱ ቲማቲም እየተተከለ ነው መሰለ። ቲማቲም ኦር ሸምብራ ጓያ አይ ዶንት ኖ ወት ኤቨር ቲማቲም ነው፣ ቲማቲም ነው። ያ እና በጣም ነው ደስ የሚለው ማሳ። አየሩን ተቀበልኩኝ ወድጆ አለው። እግዚአብሔር የተመሰገነ ይሁን። ንጹህ አየር በነጻ ለሰጠን ጌታ ክብሩን እግዚአብሔር ይውሰደው። በየትኛውም የብር መጠን የማይገኝ ንጹህ አየር ታውቃላችሁ። ጌታን ነው ምላችሁ። ነብስዬ ነብስዬ ቪዲዮ እየገራስኩኝ ነው። በነገራችን ቁጣ ጨቁባችሁ ይኸው ልሽ ወንድሜ። ቆሚ ትይኛለሽ፣ ቆማለሁ እጠብቅሻለሁ። አንቺ ቆሜ ስጠብቅሽ፣ ቆመሽ ቪዲዮ ትቀርጫለሽ። እኔ ሳለች አንቺ መጠብቅ ብሎ እዛ ጋር እያያችሁት ነው ሄደ፣ እምቢ አለ። ግርግጥ ከፊት ከፊት ስለሆነ ችግር የለው እሱን እየተከተልኩ ነው የምሄደው። ችግር የለው። ምንም ችግር የለም። እዚህ ጋር ደግሞ ምንድነው የሚባለው? ነበረ ረሳት። ጌታ ስንዴ፣ እዚህ ጋር ስንዴ ነው፣ እየደረቀ ነው። በነገራችን ላይ ስንዴ ማለት ነው። በጣም ያምራል። ያ እያቸውን ስንዴውን፣ በጣም ነው ሚያማ አየሩ ግን እንዴት ደስ እንደሚል ነው። ሰላም ያለው ንጹህ አየር በነጻ መተንፈስ አቃም አጋጀርቶ ታያዳ እና በጣም ነው ደስ የሚለው ደግሞ ከረጅም አመት በኋላ ስለመጣው ደስ ይላል። አየሩ ወንድሜ፣ እዚያ ከቆሙ እየጠበቀኝ ነው ቆሞ እየጠበቀኝ ነው። ውይ ደከመኝ ጌታ። እዚህ ጋ የምታዩት የሰው እግር መሄጃ ነው። ወይኔ ግሬ አዋራ በአዋራ ይታያችኋል። ወይኔ እግሬ ደግሞ በዚህ ጫማ መምጣቴ እኮ ፈጣሪ አለ እና ደግሞ ያል በነገራችን ላይ ጌታ አሁን ይሄ ቪዲዮ ራሱ ወደ ሀያ ደቂቃ ሆኖታል። ወይ ልቁረጠው። ግድ ደስ ይላል አካባቢ። ይሄ ወንድሜ ቆሞ እየጠበቀኝ ነው። ቆሞ እንደማላቅ ያልከውን መንገዱን እና ከወንድሞቻችን ከብቶቻችን ርቀናል። እዚህ ጋም ስንዴ ነው ስንዴ ነው። እዚህ ጋ በነገራችን ላይ እዚህ ጋም ስንዴ ነው። ደርቋል ኦልሞስት ያ ጋይሶች፣ እስቲ እዚህ ጋር ከፍታ ላይ ቆሜ ለቅረጻው ከብቶቹ ማለት ነው። ቆይ ያሳያችሁ፣ ኬትና ኬት ርቀት እንደመጣን እግዚአብሔር ነው ምላችሁ። ፈጠን ፈጠን ልበል። እሺ፣ እዛ ከ ከብቶቻችሁ ከብቶቹ ይታያችኋል። አሁንማ አይታያችሁም። አያችሁ፣ ከዛ ከ ከብቶች ጋር ነው የመጣነው። ርቀቱ ግን እዚሁ ማረቄ ላሳያችሁ። አያችሁ በጣም መጨረሻ ድረስ ዙም አርቄ ነው የማሳያችሁ። ርቀቱ ደግሞ ዙምትን ዙሙን ሳሳንሰው ላሳያችሁ። አያችሁ ምን አህር ርቀት እንዳላቸው ከብቶች፣ ከዛ ነው የመጣ ነው። ወይዘቦይ በቃ ወንድሜ ቶሎ በያለኝ ነው። እዚህ ጋ ጤፍ አለ። እዚህ ጋ ስንዴ ነው። እዚህ ጋ ወንድሜ ነው እና እንደዛላችሁ ያሉ ጋይሶች ደስ ይላል። ማያ ነው አንተ ቀደም ምራኝ ምራኝ አንተ ያላችሁ ቶሎ ቶሎ ነው የሚሉ ባቂላ ነው ጋይሶች

ላይ ቀደም ቀደም ባቡሩ ሲሄድ መንገድ ላይ የቀረስኩት ባቡር እዚህ ላይ ነበረ። ሲሄድ ነበረው እንዳይመጣብን እንጂ ይሄ ነው የባቡር መንገዱ ማለት ነው። አያምርም? የእኛ ቤት ደግሞ ወደዚህ አካባቢ ነው፣ አሳያቸዋለሁ። እና ከታች ደግሞ ይሄን ይመስላል። ይሄ ነው ከታች እኛ የመጣ ነው። ከታች ከሩቁ በጣም ሩቅ ነው። እዚህ አካባቢ ነው። በጣም ነው የሚያምረው። በእርግጥ ያምራል። ይልጎ ጋይስ አብረን እንሄዳለን። እንዴት እንደሚያምር አያችሁ። ጌታን በጣም ነው የሚያምረው። ከታች ሰፈር አለ። በላይ ጽፈር አለ። አያምርም ጋይስ? የሁላችሁ እየተራመርኩኝ ያ እንዴት እንደሚያምሩ በጣም ነው የሚያምሩ ወተን መውረጃችን ቦታ እየደረስን ነው። በዚህ ጋ ነው መውረጃችን ትላላችሁ? በዚህ ጋ ማለት ነው እንደዚህ ትላላችሁ፣ እንዲህ ትወዳላችሁ። ከዛስ እንዲህ ወደ ታች ባቡሩ መንገድ አጥር ነው አጥሩ ነው። ውስጥ ነው ባቡሩ የሚሄደው የቴሌ ነው። እሺ የቴሌ ነው። ይሄ ደግሞ አጥሩ የባቡሩ አጥር ነው። ሰው እኛ ወደ ሰፈራችን እየገባ ነው ማለት ነው አሁን። ያ ታሳና አብራችሁ ሆኖ በቃ ደስ የሚል ጊዜ። ይሄ ደግሞ ትምህርት ቤት ነው። ወይ ገራች ላይ ጋይስ ትምህርት ቤት ነው። የህጻናት ትምህርት ቤት ትምህርት ቤትም አለኝ አካባቢ እንደነገርኳቸው። ይሄ የባቡር መንገድ አጠር ነው ማለት ነው። ያ ጋይስ ድክም ብሎኛል። እግዚአብሔርን ማረህ በእናትህ ሂድ። ምን ይቀዳል የሚለ ክብሳ ያታጣም ጋይስ እየቀዳችን ነው ይላሉ። ሲጀምር ምናቸው ነው የሚቀዳው? አይገርም። ከብቶች እዛ ጋር፣ እዚህ ጋር ደግሞ ፍየሎች ያገኘ ናቸው ትላለ ጋይሶች። እንደዛ አላቸዋለሁ። አሁን መንገድ እየሄድን ነው። እግራችን እንዳለ አዋራ ነው። እዚህ ጋር ደግሞ የሚያማምሩ በጎች አሉ። አያማምሩም? እቺኛዋ እናት ናት መንታ የወለደችው በነገራችን ላይ አንድ አይነት በጣም ነው የሚያማምሩት። ያ አዋራው አይጣል ነው አዋራው አይጣል እና ሰፈራችን እየደረስን ነው። እዚህ ጋር ደግሞ ኑና እስኪ ድንች ብሉላት ድንችና ምንድን ነበር የሚባለው አምዳሻ እስቲ ድንቹን ክፈቺ እናሳያቸው አሁኑና ብሎ እናንተ ትኩስ ነው ደማ ቤትን ባለት እንዴት እንደሚወጣ ወይ ወንድሜ ማለት ነው እዛ ጋር ቁጭ ያለው ነገሩን በጠበጠችሁ ድንች ካልጋበስኝ አላልፍም አለ እና ልጋይስ ልጋብዛ ልጋብዘው ወይስ አልጋብዘው

ጋይዝ በነገራችን ላይ ቤታችን ደርሰናል። ቤታችን ዛጋ ነው በቃ።